አይኑን ተሳስቤ አንተን በመልመዴ ወዲ ላለል ወዲያ አንዱ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታይኝ ይሆናል ያ ቀን ደግነቱ። ሰላም፣ እንዴት ናችሁ ቤተሰቦች? እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ ዛሬ ድጋሚ የመጣሁበት ምክንያት ሰሞኑን የተፈጠረውን ነገር ታውቃላችሁ። በገዛ ስህተቴ በገዛ ማለት ማንንም ተጠያቂ ማድረግ አልፈልግም። እኔን ስህተቴ ሰራሁት። እኔ ይሄን ሁሉ ነገር ያደረኩትና በገዛ ስህተት ስለሆነ ይሄ ነገር ያደረኩት እኔ ደግሞ ቢያንስ በቃ ማድረግ ያለብኝ ነገር ሁሉ አድርጌ እሱ ነው ለኔ መመለስ እንዳለብኝ የተሰማኝ። ምክንያቱም ነገሮችን አለማድረግ ምናምን በጣም ነው የተሰማኝ፣ በጣም ነው የደበረኝ። በወቅቱ ቀለበት ሊያረግልኝ ስል እሺ ማለት ነበረብኝ ስላችሁ፣ ነገሮች ሲገባኝ አሁን ነው። በቃ ነገሮች እየተገለጡልኝ የሚያጡት ማለት ነው እና በየትኛውም መንገድ ቢሆን ልክ ናችሁ። በጣም ብዙ ሰው ወቅሶኛል፣ ብዙ ሰው ተናግሮኛል ምናምን ልክ ናችሁ። እኔ ነኝ ጥፋተኛዋ፣ እኔ ነኝ የተሳሳትኩት፣ እኔ ነኝ ይህን ሁሉ መንገድ እንዲመጣ ያደረግኩት እና ደግሞ ልጅቷም ከዚህ በፊት ልትኖር ትችላለች፣ አላቅም ግን ወስኖ አብሯት ሊሆን የቻለበት ምክንያት በእኔ ጥፋት ነው እና በቃ ዳኒን አግኝቼ ይቅርታ መጠየቅ ፈልጋለሁ። እስከዛሬ ድረስ የነበረውን ነገር ሁሉ የሚያስረሳ ነገር ቢኖር በተግባር ብዙ ነገሮችን አሳይቸዋለሁ ግን ደግሞ በ ይቅርታ በመጠየቅ ደግሞ አላደረኩትም። ባለፈውም ስሜታዊ ሆኜ ፕሮግራማቸውና በላሽቼ ነበረ። ግን ደግሞ በቃ አድርገውታል፣ ማለት አብረው አሳልፈዋል፣ ቀለበቱም ተደርጓል ምናምን አይቻለው። ያንን ደስተኛ ደስተኛ መሆን ለኔ ከብደኛል ምክንያቱም በምን ፍጥነት በዚህ በ አስራ አምስት ቀን ውስጥ ቀለበት ማድረግ ደረጃ ላይ ከደረሰ እኔን ወይ አይወደኝም ነበረ፣ ወይ እኔን ለማታለል ወይም ሌላ ሰው ጋ ነኝ ብሎ ይሄ የማስቀናት ሙድ ለማራመድ ፈልጎ ነው እንጂ፣ በፍጹም ዳንኤል እኔ አውቀዋለሁ ይሄን ነገር ለማድረግ ፈልጎ ነው ብዬ አላስብም። ቀለበት ለማድረግ ፈልጎ ነው ብዬ አላስብም እና ቤተሰቦች። እናንተ ቤተሰቦቼ በውስጥም በኮመንትም ብዙ ጽፋችሁ አይታችሁ አይቻለሁ። እኔ ያሰብኩት ነገር ቢኖር ዳኒን ይቅርታ መጠየቅ እንዳለብኝ አምኛለሁ። አጥፍቻለሁ። ጥፋቴን ደግሞ ማመኔ በቂ ነው ብዬ አስባለሁና ቤተሰቦች፣ እግሩ ላይም ቢሆን ወድቀሽ ይቅርታ ጠይቀሽ ጠይቂው ስለተባልኩኝ ስለተባልኩኝ ሳይሆን እኔም እንደዛ ስለተሰማኝ ይቅርታ መጠየቅ ፈልጋለሁ፣ እና ዳኒ ዛሬ ቀጥሬዋለሁ። ያው ሁለታችን ብቻችንን ሆነ ስናወራው ነው ነገሮች ጥርት የሚሉት። ሌሎቹ ጉዝጓዞች ምናምን ሲመጡ ነው ነገሮች በጣም የሚበላሹት። ስለዚህ ዳኒ ዛሬ ቀጥሬዋለሁ፣ ብቻውን እንዲመጣ በደንብ ነው ያስጠነቀቁት። ማንም ሰው ተከትሎት እንዲመጣ አልፈልግም፣ ምክንያቱም እኔና ሱ ስናወራ የምንግባባውን ያህል እነሱ ሲኖሩ መግባባት በጣም ነው የሚከብደን። ሌሎች ሰዎች በመሀላችን ሲገቡብን ነው ብትንተናችን የሚወጣው። እኔ አጥፍቻለሁ። ፕሮሚስ ሲያደርግልኝ መቀበል ነበረብኝ። ፕሮሚስ ማለት በወቅቱ በቃ የተሰማኝ ስሜት ነው። ውዝግብግብ ብዬ ነበር። በጣም አልወሰንኩም ነበረ እና ደግሞ ድንገት ሆነብኝ ነገሩ። ድንገት ሲሆንብኝ ምናምን በቃ ያልጠበቅኩት ነገር ስለሆነ በጊዜው በቃ የማይሆን ውሳኔ ወስኛለሁ። በቃ አሁን ነው የተሰማኝ። በቃ በወቅቱ ትክክል ነው ብዬ ያደረኩት ነገር ዛሬ ግን ስህተት መሆኑ ገብቶኛል። እና ከሌላ ሴት ጋር ስላየሁት አይደለም እኔ እንደዚህ የሆንኩት ተመናገር። በቃ እሱም ማጣት ስለማልፈልግ ነው ከእሱ ጋር ረጅም ጊዜ መቀጠል ስለምፈልግ ነው። በቃ ማለት ይገባቸዋል። በሰዓቱ ስሜት የሆኜ ነው እንደዚህ አይነት ውሳኔ ወሰንኩት። ግን ደግሞ ራሴን አረጋግቼ ሳስብ እያንዳንዱ ታይም ላይ ነው ማስታውሰው። እያንዳንዱ ነገር ላይ ነው ትዝ ማለት እያንዳንዱ ጊዜያቶች፣ እያንዳንዱ ሰዓቶች እየተገፋልኝ አይደለም፣ በጣም ነው እየከበደኝ ያለው። ማለት ስራዬ መስራት አልቻልኩም። በአጠቃላይ በቃ ጤነኛ መሆንም አልቻልኩም፣ ደና መሆንም አልቻልኩም። እሱም በቃ ማጣት አልቻልኩም ጭራሽ። እና ዛሬ ተንበርክኬ ይቅርታ አልጠይቀው ነው ማለት ነው የጠራሁት እንግዲህ ፈጣሪ እርዳኝ። በጣም ከቀጠርኩት በኋላም ስደውለትም በመከራ ነው ስኬን ሲጀምር እኔ ሴ ካላነሳም በሌላ ቁጥር ነው ያነሳልኝ። ግን ደግሞ በቃ አውርቶኛል። ያው ይፈልገኛል ማለት ነው፣ አውራኝ ማለት ነው። አሁን ይምጣና እንደምንም እንደምንም እንደምንም ብዬ ይቅርታ መጠየቅ እፈልጋለሁ እና በጣም ፈርቻለሁ፣ በጣም ፈርቻለሁ። እሱ መጥቶ እንግዲህ የሚፈጠረው

መኪናት ስላለ ብያት የመጣሁት። ሜል ታይም ተጠናላችሁ? እኔ እና እሱ ብቻ ልን እንድናወራ ነው የጠራሁት። የኔን ስም እኔ ስጀመር አንቺ እንዳለሽ አውቄ አይደለም የመጣሁት። ያለብን ቦታ አለ ማውራት እኔ እ ለእሷ ሄደ እነግራታለሁ ማውራት የምፈልገውን ነገር እናውራ። ይኸውልህ ዳኒ እኛ ባለንበት እዚህ ጋር ሆነ ማውራት ነው የምትፈልገው? እዚህ ጋር ሆነ ሆነ ማውራት ነው የምትፈልገው? ጽጌ፣ ሌላ ሰው አታስቢ። ዳኒ ፒ ኤስ ዳኒ አት ሊስት እሷን አክብር። ይገባል እያሳየች ያለው ነገር ልታወሪ ነው የፈለግሽው? እየበረዳት ነው

ምንድን ነው የፈለግሽው? ምንድን ነው ያለው? ብዙ ነገር አለ። ማስደበር አልፈልግም። አንተ ነው የፈለጉ አናና። ከእሷ መደብቀው ነገር የለኝም። ስለዚህ አውሪኝ። ከማንም ደብቆ እንደሱ አስባ ከሆነ ከእናንተ ምንም የሚደብቀው ነገር ላይኖረው ይችላል። እኔ እና እሱ ግን በጣም ብዙ ነገሮችን ስናደርግና ብዙ ነገሮችን ስንሰራ እናንተ አልነበራችሁ ማለት ነው። አሁን አንቺ አዲስ ሆነሽ አሁን እንደዚህ ወሬ የምታወሪ እኔ እና አንቺ በጣም የምንተዋወቅ ሰዎች ነን። ዳኒ ጽጌ ፈልጋለሽ? መጀመሪያ ልጅ ስህተት ነው፣ መምጣት አልነበረብንም እኛ ሲቀጥል እንድታወራ ትፈልጋለች አይደል? ፈቃደኛ ነህ ከእሷ ጋር ብቻዋን ለማውራት ብቻ? ለእኛም ሄዶ የሚነግረን አንድ አይነት ወሬ ከሆነ እዚህ አውሪው። እሱም ብቻውን ለአውራው ፈልጋለው ዳኒ

ዳኒ፣ ስማኝ በመሀላችን ብዙ ነገር ተፈጥሮ ሊሆን ይችላል። ከዚህ በፊት የነበረውን ነገር ግን፣ ዳኒ፣ ከዚህ በፊት ብዙ ነገር ተፈጥሮ ሊሆን ይችላል ግን ደግሞ ከዚህ በፊት የነበረን ነገር የዛሬ ስንት ዓመት የነበረንን ነገር በአንድ በአንድ ምሽት በአንድ ጊዜ ልትሰርዘው አትችልም። ስለኔም ስሜት መጨነቅ አለብህ ማለት እኔ እኔ ይኸውልህ ስማኝ ዳኒ አጥፍቻለሁ። እኔ ነኝ አጠፋሁት። በማላችን እንደዚህ እንዲፈጠር አደረግኩት እኔ ነኝ። እግዚአብሔርን ነው የምልህ። በጣም ነው እየተሰማኝ ያለው በጣም ማለት ነው እኔ

በባሽ ተቺሻሉ አረና እኔ ምንድን ነው ተይ ይወጭ ከመት ቻረብስኩሽ በባሽ፣ ከኔ የሚጠበቀው ማድረግ ያለብኝ ነገር በሙሉ አድርጊያለሁ። ግን አንቺ እሱን ነገር አልተቀበልሽም፣ አላየሽ። ስለዚህ ምንም ማድረግ አልችልም፣ በቃ ሌላ ሌላ ብዙ ነገር ተፈጥሮ ይችላል። ግን እኔ ነኝ እሺ አበራሽ

አንቺ የማታውቂው ብዙ ታሪክ አለን። እኔ እና እሱ ማናማ አሁን እሱ የኔ ብቻ ነው እንዴ? ምንድነው ማለት? ምንድነው እያደረጋችሁ ነው? ማልሽ መስሎሽ ነው ዳኒ ዳኒል ማውራት ከፈለግሽ ብቻውን ቁጠር። በቃ ብቻውን ነው እኮ የቀጠርኩት ሜሪና እንትናቸው የመጣችሁት። እኛ አንቺ ጋር አለፍን ስለምን እናስፈልግ ነው? የመጣ ነው አንቺ እንዳለሽ አውቀን አይደለም፣ እየነገርኩሽ ነው። ሌላ ቦታ እንሂድ ብሎ እንይዞ ነው የመጣ ነው። በቃ አሁን ደግሞ ከእኔ ጋር ነው። አያያችሁት አይደለ? ሂዱ በቃ። እኔ ልሄድ እችላለሁ፣ ምንም ችግር የለውም። እሷን ግን ሂጂ ማለት አትቺም። ስለምን አልችልም? ታይም ታይም ታይም የሚባል ነገር አለፈሽ፣ እሱ አለፈብሽ። በቃ ይሄን ነገር የማለት አንቺ አሁን አትችይም። እሷን ይቅርታ ጠይቀሽ ማውራት የምትፈልጊ ምንም የምትፈልጊ ነገር ወስደሽ አውሪ። አንቺ በራስሽ ቢሆን ዳኒ እንደዚህ ሰው ነጥቆ ይዤሽ ላውራ ቢል ፈቃደኛ ትሆኛለሽ እልሽ? እኔ እኔን ሂጂ ማለት ትቻለሽ? ጽጌ እኔ ልሄድልሽ ይችላል። ቢኮዝ እኔ እዚህ ጋር ምንም ነገር ላንቺም ለሱም እዚህ ጋር ሳይድ ልይዝ አልችልም። ሳይድ ካለሽ እዛ ዛሬ

ፍላጎቱ ማግባት ነው። ከዚህ ስትረስ ለመውጣት ቀለበት ማድረግ ነው። አዎ ከነ ኤርሚ ከነ ፍቅረ ጋር ሆነን አዘገጃጀ። አዎ ግን ባንቺ ለማግባት ላይ እኔ እጄ የለበትም። ስነ ሰዓት ነው ሲበዛ በጣም ወረ እያወራሽ ነው። እንደውም አንቺ ሴት ሴት የሴትነት ስሜት ቢገባሽ፣ እዚህ ጋር ቀለበት አድርጎላት ይዘውት እየዞረ አንቺ ዞር በይ። አንቺ ማነሽ? አንቺ እራሱ ማነሽ? ፍላጎትሽ ያንቺ ካሉ ሌላ ሰው እንዳለ ምንድን ነው አልጠይቃት። ፍላጎትሽ ለምን ነው የምጠይቃት? ፍላጎትሽ ያንቺም ሳሎን ሰው ሳሎን እንደሆነ የሚፈልጊው ምንድን ነው? ፍላጎትሽ ለምን አትይኝ? ሚስቱ ስለሆነች እሷን ይቅርታ ጠይቂያት። እሱን እንኳን ለማውራት ለመንካት ያ ጊዜ አልፏል አንቺ ጋር እንደምንመስልሽ የእኔ ቆንጆ። ዌይ ካፕ እራሱን ተቆጣጠሪ። ዳንኤልን ምን ነገር መቆጣጠራችን ጠፋሁ።

ይቅርታ የተሰማኝ ስሜት የተሰማኝ ስሜት ልክ የሆንኩ መስሎኝ ነበር፣ ግን ልክ አልነበርኩም። በቃ ልክ ልክ የሆንኩ መስሎኝ ነበር ምላሽ የመለስኩልህ፣ ግን ደግሞ ተሳስቻለሁ። ጥፋቴ ማመን ሰው ይቅርታ እንደ ትልቅነት እንደ ትልቅ ሰው እናውራ። በቃ ይቅርታ አደርግልሽ። በቃ ይቅርታ አደርግልሽ። ስለ ይቅርታ እኮ አይደለም እንዴ? ስለ ይቅርታ ነው። ለማስቀናት ብለ ነው። አይደለም። እንዴት ነው ለማስቀና ብዬ ሌላ ሰው ይወጥ መበላሽ ደደብ ሰው ነው። ነገር ላይ አደረግኩ አውቃለሁ። ሜሪ ምን ብላ ነው ነገር አደረገች? እሷ ምን ነው? በቃ በቃ

አልፈልግም ብዬ ነበር። በወቅቱ የመሰለኝን ነገር የተናገርኩት። እችን ያ አልፈልግም፣ ጊዜ እፈልጋለሁ ምናምን አልሽ። ተለያያችሁ። ልጁ ራሱን ሊያጠፋ ሆነ፣ ተደወለልኝ፣ ሄድኩኝ። ቦታው ላይ የተፈጠረውን ነገር ታውቂያለሽ። አለቀ። የድሮ ገርል ፍሬንድ ነኝ ብላ መጣች፣ ተገናኙ። እኔ ባላገናኛት እኮ ኤርሚ፣ ያለ ኤርሚ ባያገኝ ሁሉም አሉ እኮ ለምን ሌሎች ወቀሳ ለእኔ አይመጡ? ከዛ ግን ያለውን ነገር ያረግሽውን ነገር ለእኔ ባለፈው የላክሽን ቴክስት በደንብ ታውቂያለሽ።

አንቺ ሁለታሽን አብረን እንድንሆን ነው። አስታርቂ ነው አታስተርቂ ነው። ተከታዮች አሉ ነው ያንቺ አስመሲ። ለምን ለምን ነው ሴቶች በሙሉ ይሄዳሉ ዳኒ ጋር አርናቂ? እሱ እኮ ነው ባለቤቱ አልፈልግም እፈልጋለሁ ብሎ የሚመልሰው። አይ አይደለም ብላችሁ ነው ቀለበት ያስደረጋችሁት፣ ሜሪ። ንጹህ ለማስመሰል እራስሽን ንጹህ ለማስመሰል አትሞክሪ። ስለ ንጽህና እያወራሽ ነው እራስሽ። አንድ ነገር ልንገርሽ ሜሪ፣ በዛም አለ በዚህ ዳኒ የእኔ ብቻ ነው። ይሄንን ማወቅ አለብሽ አንቺ። ከአርባ ሴት ጋር አብረሽ አብረሽ ብታረጊው እንኳን ዳኒ እኔም ብሎ ይመጣል። እኔም መርጦ ድጋሜ ይመጣል። አንድ አማርኛ ልንገርሽ በጣም አይምሮሽ እየተሳሳተ ከሆነ መሳሳት እንዴት እንደሆነ በደንብ አሳይሻለሁ። አይምሮሽ ትክክል ከሆነ ግን አይምሮሽ ወደ ጥሩ መንፈስ የሚሄድ ከሆነ የዛን ደውልኝ፣ የዛን ሜሪ ብለሽ አውሪ። ከዛ ያለፈ ነገር ይሄ ርካሽ ወሬሽን እዛው አቁሚ ሜሪ። መቼም ቢሆን አይሳካልሽም። ማየት አልችልም። እንደዛም አላደርግም። እኔ ካንቺ ጋር ሆነ ከገበያው ጋር ሆነ ከአለሚቱ ጋር ሆነ ከማኔ ምንድን ነው የምጠቀመው? ምግብ ምን ማገኘ እኔ እሱ ደና ይሁን ላንቺ እኮ ብዬ ከዳኒ ጋር ስንት ነገር ተዳርሻለሁ ከዚህ በፊት። ጠንቅቀሽ ታውቂያለሽ። ዱባይ እያለን ስንት ነገር ሆኛለሁ፣ ካንቺ ጋር ሆኜ ካብርሽ ጋር ከሁሉም ከስፋ እጅ ነበር፣ ታውቂያለሽ። እኔ የተጎዳ ሰው ጋር ነው ከጎን መቆም የምፈልገው። እናንተ ለተጎዳ ሰው ሲቆም የሚመስላችሁ ለሆነ ሰው ያሽቃበጥን የሆነ ሰው ታዲያንቺ ከሱ ጋር ሆነች ካንቺ ጋር ሆነች እኔ ምን ይመለከተኛል? የልጁን ሰላም ነው ነገጣት። አንቺን ብትጎጂ እኮ ላንቺ ወግኜ እኮ ከሱ ጋር መጣላት አይቀርም። በዚህ መንፈስ አይደለም፣ ራስሽን አረጋጊው። ምን እያረኩ ነው የሚለውን ነገር ራስሽን ጠይቂ እ ስለ ራስሽ መጀመሪያ ያስብ። ምንድን እንደሆነሽ ከእሱ ጋር ስለሆነ ብቻ አይፈልግሽ ነው የሚመስለው ከአንዴ የሆነ ነገር ታየነከ ሆነ አልጨበጥ ያልሽ አንቺ ነሽ ሜሪ። ማንም ሰው በማላችን አይግባ። በቃ አንቺ እኔ ምንም ምንም መስማት አልፈልግም። ሜሪ ከአንቺ መስማት አልፈልግም። የምትናገሪው ነገር በሙሉ ውሸት ነው። በተለይ ደግሞ አሁን የምትናገሪው ነገር፣ እንደ አንተ ብዙ የሚጎልሽ ነገር አለ። የሚጎልሽን ነገር የሆነ ብቻሽን እና ክፍል ውስጥ ቁጭ ብለሽ መስታወት ይዘሽ ራ መቼም ቢሆን ይኸውልሽ ዳኒ ከሌላ ሰው ጋር መሆን እንደማይችል ማወቅ አለብሽ። ል ውስጥ ከሆነ ደግሞ እል ውስጥ ገባታላችሁ አለቃችሁ አንቺንም እሷንም አለቃችሁም። በሰው ህይወት ውስጥ ገብታችሁ የምታምስቱ ሁለታችሁ ናችሁ። እንደዚህ በጋለ ስሜት አታውሪ። እሷ ኬት እንደመጣች ዳኒን ደውለሽ ስትቀጥሚው ዳኒ ከሷ ጋር የምትመጣ ከሆነ ብለሽ በስልክ ጨርሰሽ ሁሉ ነገርሽ፣ እና ይዚ ጨርሻለሁ። ለምን መጣችሁ እንዴ? እኔ አንቺ ጋር እንደሚያመጣኝ አላውቅም እንጂ እኔ ራሴ መምጣት አልፈልግም፣ አይደለም ለምን መጣለሁ? አንቺንም ተንከስ፣ ጓደኛሽንም ማየት አልፈልግም። ሁኔታው